የሚለቀቅበት እድሉ ከፍተኛ መሆኑ ተገለጸ። ፖሊስ በሞዴል ቀነኒ አዱኛ ጉዳይ ላይ ብቸኛ አጠርጣሪ አድርጎ አስሮ ሲመረምረው የነበረው አንዷለም ጎሳ እንደነበረ ይታወቃል። ከዚህ በፊት ባቀረብላችሁ ዘገባ ፖሊስ በአንዷለም ላይ ማስረጃዎችን ማግኘት አልቻለም ብለን ምንጮችን ጠቅሰን ዘግበንላችሁ እንደነበር ይታወቃል። የዛን ጊዜ እኛ ላይ ብዙ ሰዎች እውቀት አስታቀርቡ ነበረ። ሆኖም ግን እኛ የምንዘግበው ያለውን መረጃ ብቻ ነው። ማነው ገዳይ፣ ማነው ነው አስገዳይ ስራሱን አጠፋች አላጠፋች የሚለውን የሚወስነው የፖሊስ ምርመራ፣ የኛ አይደለንም። የኛ ስራ ሪፖርት ማድረግ ነው። ስለዚህም አሁንም በዚህ መሰረት ነው የምንዘግብላችሁ ማለት ነው። አንዷለምን ከሁለት ወር በላይ አስሮት ቆይ ይቷል በዚህ ምርመራ ውጤት ውስጥ በፍርድ ቤት የእሷ መሆኑን አጣራለሁ ብሎ ሲገልጽ የነበረው ፖሊስ ዲያሪዋ የእሷ መሆኑን እንዳረጋገጠ ምንጮቻችን ገልጸዋል። በተጨማሪም ሌሎች ሁሉንም የፎረንሲክ ምርመራዎችን ሁሉ አጠናቅቆ የምርመራ መዝገቡን ለአቃቢ ግ መላኩን ፖሊስ ለፍርድ ቤት አስረድቷል። ከዚህ መሰረት አቃቢ ክስ ለመስረት አስራ አት ቀን ይሰጠኝ ብሎ ጠይቋል። ፍርድ ቤቱ ግን በአንድ ሳምንት ውስጥ ክስ የምታቀርብ ከሆነ ክስ አቅርብ ብሎ ለአቃቢ ጊዜ ሰጥቷል። ስለዚህም አሁን ያለው አማራጭ ምንድ ነው? አንዱ አለም የሚለቀቅበት መንገድ ሰፊን የሚሉት ምንጮች አንዱ አለም ላይ እሷን ስለመግደሉ የምንም ነገር ማስረጃ እንዳልተገ የተገኘበት እና ፖሊስ አላገኘውበትም ነው እያለ ያለው። ስለዚህም አቃቤ ክስ የማይመሰረት ከሆነ በዚህ አንድ ሳምንት ውስጥ ራሱ በአንድ ሳምንት ውስጥ ፍርድ ቤት ይለቀው ይችላል። ፍርድ ቤት የማይለቀው ከሆነ እንኳን አንዷለም ጎሳም ራሱን አካል ነፃ ማውጣት በሚለው መብቱ ጠቅሞ በክስ መስርቶ ከእስር የሚለቀቅበት እድል ከፍተኛ ነው ሲሉም የሕግ ባለሙያዎች ለዛሀበሻ ገልጸዋል። የሞዴል ቀነኒ አዱኛ ቤተሰቦች ፍትህ ለልጃችን በሚል በከፍተኛ ሀዘን ውስጥ እንዳሉ ይታወቃል። በርካታ ከጎናቸው ቆመው ቀነኒ ፍትህ እንድታገኝ አሁንም ድረስ የጠየቁ ይገኛሉ። አሁንም ድረስ ህዝቡ ቀነኒ ፍትህ ታገኝ በሚል የአርቧ ላይ እንደዚህም በፍርድ ቤት በመገኘትም ቲሸርቷን በመልበስም መልዕክታቸውን እያደረሱ ነው የሚገኙ። ስለዚህም አሁን ፖሊስ አንዷለም ጎሳን ምንም ማስረጃ አላገኘሁበትም ካለም የአሟሟታ ሁኔታም እንቆቅልሽ ሆኖ ይቀጥላል ማለት ነው ሲሉ ታዛቢዎች ይናገራሉ። ሰላም ሰላም፣ ወደና የተከበራችሁ የአዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። መግቢያ ላይ እንዳዳመጣችሁት አዲስ ነገር እንግዲህ፣ ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም ፍትህ ለቀነኒ እያላችሁ ጻፉ። ስለ ቀነኒ እያመማችሁ የቀነኒ የቀነኒ እንቆቅልሽ እንዲፈታ የፈለጋችሁ በላይክ፣ በሼር፣ በኮሜንት ግቡ ማለት ነው። ሰብስክራይብ አድርጉ። በጣም ያሳዝናል። እንግዲህ መግበሪያ ላይ ሰምታችሁታል ማለት ነው። የእውነት አባት የፈሩት አልቀረም። እናት አባት እያነቡ ናቸው። አሁንም ቤተሰብ ማለት ነው፣ እንባቸው አልታበሰም። ዛሬም እያነቡ ነው ማለት ነው። የበለጠ ሀዘን የጨመረባቸው ማለት ነው። እና የቀነኒ ነገር ድብስብስ እየተባለ እንግዲህ እየቀረ ነው እንደ እንደሰማችሁት እንዳያችሁት መረጃ ማለት ነው። በአሁኑ ሰዓት ላይ በጣም ያሳዝናል። ሁሉ ነገር ተደፋፍኖ ውሸት ሁኖ ቀርቷል ማለት ነው። የወጣው መረጃ ያ ሁሉ ነገር ሁሉ እሱን ነጻ የሚያደርግ ነገር ነው። ምንም ነገር አላገኘንም ብለው ነው የሰጡት። እንግዲህ ከቤተሰብ ሰማን ያለውን ማለት ነው። ብሻ ሰምታችኋል ማለት ነው። ሲናገር የነበረውን መግቢያ ላይ ተምር። ያማል፣ በጣም ያማል። የቀነኒ ነገር እንቅልፍ ይነሳል፣ ሰላም ይነሳል። በጣም ያማል፣ በጣም ያስጨንቃል፣ በጣም ያሳዝናል። እየሆነ ያለው ይህ ነው። እንግዲህ ሶስት ወር ከታሰረ በኋላ ከሶስት ወር እንግዲህ ሶስት ወር እየሞላ ነው። ሁለት ወር ከምናምን ሆኗል ማለት ነው። ሶስት ወር ሊሞላ ነው። ከዚህ እስር በኋላ ተጠርጥሮ የተያዘው አንዷለም ጎሳ እንደሆነ ሁላችንም እናውቃለን። ሲቀጥል ደግሞ ተጠርጥሮ መያዙ ብቻም ሳይሆን ብዙ መረጃዎችና ማስረጃዎች እንደተገኙ ሁላችንም እናውቃለን። ለሀቅና ለነፍስ ከሆነ ማለት ነው ከዚህ በላይ ደግሞ ምንም አይመጣም። ምንም መሸፋፈን አያስፈልግም ማለት ነው። ነጭ ነጯን ካወራ እውነትን እንነጋገር ካለ ማለት ነው። ስለ ቀነኒ ይህን ነገር ባልደጋገመባችሁ ደስ ባለኝ፣ ግን መነገር ስላለበት ነው መነግራችሁ ማለት ነው። ወንድሟ ለፊት የተበሳውን ቤት ያይታችኋል። ተመርምሮ ደም ተገኘ ተብሎ ፖሊስ በአንድ በት ሆኖ የተናገረው አደለ? ይህን ህዝብ የሰማው አገር የሰማው ነው። ግን እንዴት ነው ደሞ ደም አይደለም የተገኘው። እሱን ነፃ እንጂ ምንም አይነት አዚ 15 ሰው ምርመራ አገኘው ያለው የፎረንሲክ ምርመራም አንዷለም ነፃ ሆኖ ነው የወጣ። ታዲያችን ልጅ ምን ሆና ነው? እሱስ ደግሞ ገፈተርኳት እንጂ አልገደልኳትም ብሏል። ይሄ ብቻ በቂ አልነበረም እንዴ? ይሄ ብቻ በቂ አልነበረም? ወይም መገፍተርንስ ምን አመጣው? ለምንስ ገፈተራት? እሱ ሲለ ገፈተራት እሷ ህይወቷ አለፈ ማለት ነው ቢሆን እንኳን ወድቃ እንኳን ቢሆን ማለት ነው። ብዙ መረጃዎች ሲኖሩ ካሜራ ላይ የተገኘ ነገር አለ። ግን ካሜራው ከአንድ ወር በኋላ ምንድነው ያሉት? ካሜራው የተበላሸ ነው አይሰራም ብለዋቸዋል። መጀመሪያ ላይ ግን ካሜራ ላይ መረጃ ተይዞ ነበረ። ይሄን እንዴት ታዩታላችሁ? የምር አያምም እስኪ አብረን እንየው ሰባት ቀን የተባለው አሁን ሶስት ቀን የቀረው ተቀንሶለታል ማለት ነው። እና በጣም የሚያሳዝን ነገር ነው። እንደሰማችሁት ቤተሰብ አሁንም እያነባ ነው። አሁንም አባት እባካችሁ፣ የልጄን ፍትህ እባካችሁ እያሉ እያነቡ እያለቀሱ ናቸው። ልጄ ፍትህ እፈልጋለሁ እያሉ ነው ዛሬም ነገም ለቀነኒ ፍትህ እንፈልጋለን። የቀነኒ ነገር እንቆቅልሹ ያልተፈታ ህልም ሆኖ እየቀረ ነው ማለት ነው፣ ብትወዱም ብጠሉ ማለት ነው። ከዚህ በላይ ምንም ነገር የሚመጣ ነገር የለም። ሁሉም ነገር እንዳያችሁት ነው። ተለባብሶ ተለባብሶ አለቀ። አንድ ሰው ነጻ ለማውጣት ይህን አክል ርቀት መሄድ በጣም ያሳዝናል። በጣም ያማል፣ የእውነት ሀቅ እንዲየተደበቀች እውነት እንዲየተደበቀች እስከ መቼ ድረስ ነው እኛ ወንጀለኛን ወንጀለኛ ካላል ካላወጣን ምንድን ነው የኛ ጥቅም? በሽማግሌም ሲለምኑ እንደ ነበረ ሰምታችኋል። ሽማግሌ አባገዳዎች በሀገር ይለቅ ከፈለክ ገንዘብ ውሰድ፣ ገንዘብ ካልፈለክ ደግሞ የራስ ጉዳይ ሲሉ ነበር። አባትን ማለት ነው በተደጋጋሚ ሽምግልና አባት ግን አልፈልግም ብለዋል። ይሄንንም ደግሞ ቲክቶክ ላይ በአደባባይ ሲናገሩ ሰምታችኋል ሁላችሁ ማለት ነው የቀነኒ አባት ቀዌ ቤት በቲክቶክ ማለት ነው ህዝብ በተሰበሰበበት ላይ ማለት ነው። ያ ሁሉ ነገር ባለበት ብዙ መረጃ እያለ የእውነት ፊቷ የበለዘው እያለ እኛ እንኳን አይደለም አንድ የመንግስት አካል አንድ የህግ አካል ይቅርና እኛ እንኳን እንደዚህ አይተን ፍርድ መስጠት የምንችለው ጉዳይ ሲሆን፣ አንዴ እስካሁን ምርመራ አልደረሰኝም አልደረሰኝም እያሉ አንዛዝተው አንዛዝተው መጨረሻ ላይ ከምርመራው ላይ ነፃ እንደሆነ ምንም አይነት ነገር አላገኘንም የሚል ነው ለአቃቢ ህግ ያቀረቡት ማለት ነው። አቃቢ ህግ ደግሞ እስከ ሳምንት ድረስ እንግዲህ ክስ ካላቀረብ እንለቀዋለን የሚል ነገር ነው እንግዲህ ፍርድ ቤቱ የሰጠው ማለት ነው። እንግዲህ ሳምንት እለት ደግሞ ምን እንደሚባል ለሳምንት የተሰጠው ቀጠሮ። ስለዚህ የህግ ባለሙያዎች እሱ ነፃ ነው፣ ምንም ነገር እሱን የሚያስከስስ ነገር የለም። ህግ እንኳን ባይለቀው ራሱ መውጣት ይችላል፣ ራስን መከላከል በሚለው መውጣት ይችላል፣ የሚል መልስ ነው የተሰጠ። ማለት እንዴት ሰብሮ ነው የሚወጣ ወይስ ምንድን ነው አልገባኝ። ማወጣጡ በጉልበት ነው ወይስ በምንድን ነው መውጣት የሚችልበት? ምንም ወንጀል ስለሌለው መውጣት ይችላል። ኦኬ የወጣኛ ሱ ወጣ አልወጣ ሳይሆን ግን የዚች ልጅ አሟሟታ ምን እንደሆነ ለምንድን ነው ለቤተሰብ ማይነገራችሁ መንገደላት መንገደላት በምን ህይወቱ አለፈ ምን ሆና ነው የሚለው ነገር በቃ እንደተሸፈነ ሳይፈታ የታፈነ ነገር ሆኖ ሊቀር ማለት ነው አረ በጣም ከባድ ነው ተው በጣም ያሳዝናል የእውነት በቀነኒ የደረሰ በማንም ሰው ላይ አይድረስ የምሬ ነው ምላችሁ እንደዚህ አይነት አሟሟት በጣም ከባድ ነው ሊያሽ ለገራጭ ያስቸገረ ማለት ነው። ዳይሬው ደግሞ የእሷ ሆኖ ተገኝቷል። ዳይሪውም የእሷ እንደሆነ ፖሊስ አረጋግጧል እየተባለ ነው። ቤተሰብ ደግሞ የእሷ እንዳልሆነ እየተናገሩ ነው። ይህንስ እንዴትስ? ብቻ እኔ ግራ ገብቶኛል። ለማንኛውም ማለት ነው ያለው ይመዛል፣ የሌለው ይፈዛል ነው ነገሩ አባቴ ያላቸው እንደዚህ እየመዘዙ ከሁሉም ነገር ነፃ ሊወጡ ይችላሉ። የሌላቸው ደግሞ እየፈዘዙ እያነቡ ይኖራሉ ማለት ነው። ኢትዮጵያ ላይ እንዲህ ነው፣ በገንዘብ ነው፣ በኬስ ነው ጫወታው ማለት ነው። በጣም ያማል። የእውነት የቤተሰብ ቅስም ተሰብሯል። የዚች ልጅ ሕይወት፣ ነፍስ ሁለቱም ዋጋ ያስከፍላችኋል። በዚህ ላይ የተሳተፋችሁ ሰዎች በቤታችሁ፣ በራሳችሁ ላይ እንደሚገባ እንዳትጠራጠሩ። የእውነት ዋጋ ያስከፍላል። ገና ብዙ ዋጋ በጣም ነው የሚያሳዝን። በጣም ነው የሚያማ። እንግዲህ እንደሰማችሁት፣ ስለዚህ ነፃ ሊለቀቅ ነው ማለት ነው። ምንም ነገር ስላልተገኘበት አንዷለም ነፃ ሊወጣ ነው ወይ? ጉድ ኢትዮጵያ።